ሞተሽ ነበር እኮ። ሳልገድልማ አልሞት ይሁልሽ። መጠንቀቅ ይኖርብሻል። አሁንማ ከአባትየው ነው የምጀምረው። ምን ልታደርጊ? የማደርገውን አሳይሻለሁ። አትነግሪኝም? የተናገርኳቸው ነገሮች ተሳክተው ያውቁ? ይሄንንም አንተ ሰሎንክ ነው የምነግርሽ። ኖ ኖ፣ ምናካ። እሺ፣ አካውንት ንገረኝ። አራ

ቲና በስተመጨረሻም ሽማግሌውን ለማስገደል ወስናለች። ምክንያቱም እሱ ነው ይህ ሁሉ ነገሮች ሀሳቤን ላሳካ እንዳልችል ያደረገኝ እሱ ነው። ያን ጊዜ በታመመ ሰዓት ምን አለ ጨርሸው በነበረ። እኔ ከልጁ ጋር ምንም አይነት እንትን የለኝም፣ ምክንያቱም ቃሊብ ምንም ነገር የለውም። የቃሊብ የሆነን ነገር ይብል ሽማግሌው በራሱ ስም አድርጎታል። ስለዚህ እኔ ማጥቃትና እሱን ነው ማስወገድ እያለብኝ በማለት እንግዲህ ለዳኒ ተናግራለች ማለት ነው። ሽማግሌው እንግዲህ አሁን ላይ እጅግ በጣም ከቤት ውስጥ ተማሮ ማምሸት ጀምሯል። ምክንያቱም በቃ ዳኒም እንዲሁም ደግሞ ቲና ውጡልኝ ከቤት ቢላቸው ያው ደግሞ ደጋግሞ ቢናገርም እስካሁን ከቤት አልወጡም ማለት ነው እና ቤቱ አስጠላኝ እያለ ሽማግሌው እንዲሁም ከስንት አመት በፊት የተወውን ማለት ነው ማምሸትም መጠጣትም የተወውን ነገር፣ አሁን ግን በእነሱ ጉዳይ እያመሸ መንጣት ጀምሯል ማለት ነው። በዚህ ጉዳይ ያው ቃሊብም እጅግ በጣም እየተናደደ ይገኛል። ምክንያቱም አባዬ በእኛ ምክንያት፣ በነዚህ ወንበዴዎች ምክንያት ቤቱን እራሱ አስጠለው እኮ ትሁት፣ ምን ላድርግ በማለት ትሁትንም ሲጠይቃት ነበረ። አዎ ቃሊብ፣ ነገሮችን ተሎ ማስተካከል አለብ ምክንያቱም በዚህ ሁሉ ነገር የሚጎደው ባየ ነው ቢያንስ እንኳን እስከሚያመሽ ድረስ እንኳን እስከዚህ ድረስ እስከሚያስጠላው ድረስ እንኳን መሆን የለበትም። በቃ ነገሮችን ተሎ ብለ ጨርሰ ነገሮችን ለመስጨረስ ሞክር እያለችው ነበረ ማለት ነው። ግን ደግሞ ቃሊ ምን ማድረግ እንዳለበት እና እንዴት መሆን እንዳለበት ግራ እየገባው ነው። እሱንም ማለት ነው ምክንያቱም ከዚህ በፊትም በድብድብም ሆነ እንግዲህ እነሱን ሌላ ቃላቶችን እየተናገረ እንዲወጡ አድርጎ ነበረ ከዚህ በፊት። ዳኒንም እንደዚሁ አንገቱን እንቅ እንዳደረገው ውጣልኝ ከቤቴ ብሎት ነበረ። ግን አንተ ስላዘስከኝ እኔ ከዚህ ቤት አልወጣም። ቤቱ ያባየ እንጂ ያንተ አይደለም። እንዴ አልሰማህም እንዴ? አንተም እኮ ከቤቱ ውጣ ስትባል ነበረ እያለ ሲያናድደው ነበረ። ቃሊብን ማለት ነው። እና ቴናን ይብን ራሱ በንዴት እንደዚሁ እሷን ምዝዋት ነበረ። እንዲሁም ሙታበት ነበር ማለት ነው። እና ምክንያቱም በእሷ ጦስ ልጅ የራሱ እስር ቤት ሊበሰብስ ነበር እያለ ነበር ሽማግሌው ማለት ነው። ምክንያቱም ዳኒ ራሱ መቶ ተናግሯል። አባዬ፣ እንዴት ዝም ትላለህ በዚህ ያክል ቃሊብ፣ እንዴት ቴና ሊያጠቃት ይችላል ብትሞትበትስ? እያለ ሲጠይቀው ነበር ሽማግሌው ብትሞትበትማ እሱ ነው እንጂ የሚጎደው እሷማ ጥሩ ነው፣ እንደውም ይህን ህይወት ተገላገለችው። ልጅ አለ እንጂ በእሷ ስበብ እስር ቤት የሚበሰብሰው እሱ ነው የሚያሳዝነኝ በማለት ሲናገር ነበረ። ያው ዳኔ አብዛኛውን ጊዜ ይብን ከዳኔ እንኳን ከቃሊም እንኳን እኩል ለመሆን ይፈልጋል ማለት ነው ሊሆም ቃሊብን እጅግ በጣም እንደሚወደውና እንዲሁም አንዱ ልጅ እኮ ነው። እንዴት ነው ልጄን የማልወደው? እሷ ነች እኮ ለዚህ ሁሉ ሰበብ የሆነችው። እኔ ራሱ ባገኛት ብገላት ደስ ይለኛል። ግን ደግሞ እሷ በዚህ መልኩ እንትን እንድትል አደለም ብሏል ማለት ነውና የቴናና እንዲሁም ደግሞ የዳኔ ድርቅና እጅግ በጣም አሁን ላይ በቃ የፈጠጠ አይነ ፈጣጣ ነገሮች ናቸው ማለት ነው። ምክንያቱም በጣም መጥፎ ነገር እንደሚሰሩ እንዲሁም ደግሞ ምን እንደሆነ ፍላጎታቸው ምናምን ነገር ሴራቸው፣ በተለይ ዳኔ ሁሉን ነገር እንደሚያውቁ ያውቃል ማለት ነው እና አይኑን በጨው አጥቦ ነው እዚያ ቤት እየተቀመጠው እንጂ መውጣት ይችላል። እንደ ወንድ ልጅ ኮስተር ብሎ የሰው ገንዘብን በዚህን ያክል ቁጭ ብሎ ከመጠበቅና ገና እነሱ ሰጥተውኝ እኔ ህይወቴን እመራለሁ ከሚል ይልቅ እሱ ራሱ ወጣ ብሎ ኮስተር ብሎ መስራት ይችል ነበር ማለት ነው። ቲና ደግሞ ሁሉን ነገር አየችው ማለት ነው። ዳኔንም አየችው። ስለዚህ አሁን ላይ ቃሊብን መጠጋትና መለስለስ ጀምራለች። ግን ደግሞ በመጨረሻም ከቃሌብ በተቀበለችው ብር ማለት ነው፣ ብሩን ስጠኝና እንዲሁም ደግሞ አንድ ምሽት ጥሩ ምሽት ካሳለፍነ ከዛ በኋላ ፈተሃለው ነበር ያለችው ማለት ነው። ግን ብሩንም ተቀብላ ምሽቱንም አብራ አሳልፋ በተቀበለችው ብር ደግሞ አሁን የቃሌብን አባት ሽማግሌውን ለመግደል የጭራሽ እየተዋዋለች ትገኛለች ማለት ነው። እና ይህን ነገር ብሩ ነው ተሰጥቶሻል፣ ጣለው ብለን እኮ የተዋዋል ነው። በዚህ መልኩ ነበር። ለምንድን ነው ከቤቴ የማትወጭ ብሎ ቃሊብም ደግሞ ደጋግሞ ጠይቋት ነበር። እሷ ግን አሁን ላይ በጣም እያመመኝ ነው ምክንያቱም እሱ የመታትን ሰበብ አድርጋ ከቤት ውስጥ ያለ መውጣት ወስናለች ማለት ነው። እና እኔ እናንተ እኮ በቃ ታርቀናል፣ ባባዬ፣ ፍቅርዬ እያለች ብቻ እሱ እንዲቀየር እና ወደ እሷ እንዲቀርባት እያደረገች ነበር ቃሊብ ግን በሁኔቶቹ ሁሉ እጅግ በጣም እየተናደደ እንዲሁም ደግሞ እጅግ በጣም እንዳስጠላችው ደግሞ ደጋግሞ እየነገራት ነበረ። በንዴት እንግዲህ ትግስቱን መቆጣጠር አልቻለም። እንደዚሁ ጉሮሮዋን ሲይዛት ነበር የወደቀችው ሶንፌንት ያደረገችው ማለት ነው። እና በዚያ ምክንያት አሁን ከቤት ውስጥ አሞኛል በማለት ቤት ውስጥ በመቀመጥ እንዲሁም ደግሞ አንተም ጁ ስራልኝ፣ ትሁት ደግሞ ቡና ታፍላልኝ እያለች ተንከባከቡኝ እያለ ስትል ነበር። አረባክሽ አባዬ ደግሞ ምን ያንጣልሽ እያለ እንዲሁም ቃሌብ እንትን ሲላት ነበር ሲናገራት ነበር ማለት ነው። እና የቴናና የዳኔ ቅብጠት በጣም የባሰበት በጣም የባሰበት ነው ማለት ነው። እና ሽማግሌው በራሱ ቤት አንድ ሰው አልፈልግም ከተባለ ከዛ ቤት መውጣት አለበት፣ እንጂ እንደዚህ ደረቅ ብሎ ሙጭጭ ማለት በሰው ነገር ማለት ነው። በጣም ነው የሚያስጠላው የነሱ በቃ ድርቀት ነገር ነው። እና አሁን ላይ ቲና እጅግ በጣም ቤት ውስጥ እንደማትወጣ ይህን ነገር እንግዲህ መጥፎ ነገር እየሰራች ወይንም ደግሞ የቃሊ አባትን ለመግደል እጥረት እያደረገች ከቤት ውስጥ ግን አሞኛል፣ ተንከባከቡኝ ስለዚህ ስድን ነው ቤት ተከራይቼ የምወጠው እንጂ አሁን ምንም ልወጣ አልችልም እያለች ስትናገር ነበር ማለት ነው። እና አመመኝ በሚል ስበብ ከቤት ውስጥ ማለት ነው እንዲሁም ደግሞ ከቤት ውስጥ የተኛሽ በማስመሰል መቀደዋን ልክ እንደሷ ማለት ነው ትራሷን ማለት ነው የተኛ ሰው በማስመሰል እንግዲህ እሱን እያስተካከለች እንዲሁም ወጥታ ሄዳ የፈለገችውን ነገር አድርጋ ተዋውላ እየመጣች ነው። ዳኒ ግን ነቅቶባታል ማለት ነው። ቅድም ስመጣ እኮ ቤት አላገኘሁሽም የት ሄደሽ ነው ብሏት ነበረ። አይ ነበርኩኝ፣ ቤት ውስጥ ነበርኩኝ በደንብ ስላላየኸኝ ነው እንጂ ነበርኩኝ ነበር ያለችው ግን በድጋሚ ደግሞ ከስልኳ ላይ አዲስ ስልክ አለ የማን ነው ስልክ ምናምን ብሎም ጠይቋት ነበር። እና ዳኒ ተጠራጥሯታል የሆነ ነገር መችም እንደምታደርግና ጥፋት እንደምታጠፋ እሱም ስለሚጠረጥር በባለፈው ፓርት ላይ ራሱ ይብን ቃሊብን ማለት ነው ጥሩ ምሽት እናሳልፋለን ያለችውን ራሱ ዳኒ ለትሁት እራሱ ሲናገር ነበር። ቲና ምን እንዳሰበች አላቅም፣ ግን ደግሞ የሆነ ነገር አስባለች። ስለዚህ እራሽን ጠብቄ እያለ ለትሁት ሲነግራት ነበረ ማለት ነው። እና እንዳሰበችውም ከቃሌብ ጋር አድራ አሁን እንግዲህ እርጉዝ ሆናለች ማለት ነው። አንድና አንድ ቃሌብን የምታጠምድበት እንዲሁም ደግሞ ከዳኒ ጋር መሆን እንደማትፈልግ እና እኔ ያለ ብር ከአንተ ጋር መሆን ምንም አልፈልግም፣ ምክንያቱም ብር በጣም እንደሚያስፈልገን አናቃለን። እኔ ያለ ብር ዝም ብዬ መቀመጥ አልችልም፣ ስለዚህ ከዚህ ቤት መውጣት አልፈልግም ብላ ያው ውዳኔ ንትታ ከቃሊብ ማርገዝ እንደፈለገች ያደረገችው ሴራ ነው ማለት ነው። እና ይሄን ነገር እንግዲህ ያው ቃሊብ ምንም አታደርግም ብሎ ነበር፣ ግን ደግሞ ሽማግሌውና ትውት ጠርጥረው ነበር። እንደ ጠረጠሩትም እንግዲህ ይሄን ነገር አድርጋለች ማለት ነው። እና በዚህም አለበዚህ አሁን ላይ ሊፈታት የፈለገው ቃሊብ አሁን ላይ ግን መፍታት አይችልም። አንደኛ ልጁን የእሱን ልጅ ነው ያረገዘችው። ሲቀጥል ደግሞ ከዚህ በፊትም በጣም የልጅ ጉጉት እና የልጅ ፍላጎት እንዳለው የታወቀ ጉዳይ ነው ማለት ነው። በደካማ ጎኑ በሚፈልገው ነገር ነው የመጣችበት ማለት ነው። እና አሁን ላይ ይህን ነገር በመጀመሪያ ያበላሸው ራሱ ቃሊብ ነው። በነገራችን ላይ ነገሮቹን በሙሉ እንዲበላሽ ወይም ደግሞ ሽማግሌው እንደፈለገው መስመር አልመጣለትም ማለት ነው። ለዚያ ነው እጅግ በጣም እየተበሳጭ እና ከቤት ራሱ መቀመጥ እያስጠላው የመጣ ሽማግሌው ማለት ነው። ነገሮቹን በሙሉ በቃ እኔ ተበድያለሁ፣ እኔ በጣም ብዙ ነገር ሁኛለሁ ብሏል ሽማግሌው። አንተ እኮ አይደለም የታመምከው፣ እኔ ነኝ ታመሜ እርቼ ላይ የተቀመጥኩተኝ። ብዙ ነገር አድርሳብኛለች እና አባከን አርፈ ተቀመጥ፣ ነገሮቹን በሙሉ እኔ ላስተካክላቸው እያለ ሽማግሌው ሲናገር ነበር። ግን በችኮላም ህንዴቱ እየመጣበትም ያልሆነ ነገሮችን እያንዳንዱ ሲለፈልፍ፣ እንግዲህ ቃሊብ ሁሉን ነገር እንግዲህ አውቀውት እነሱም እሱም እየቸኮለ እየተናገረ ነገሮቹን አበላሽቶበታል ማለት ነው እና ሽማግሌው ነገሮቹ ሲበላሹና እንደዚህ ሲሆኑ ቀጥታ ከቤት እንዲወጡ ነበር የፈለገው። በቃ በፊት እጅግ በጣም እሱም እንዳስጨነቁት ማስጨነቅ እነሱን በጣም ጥበብ በማድረግ ነበር የፈለገው። ግን እሱ ነገር አሁን ላይ እየተሳካለት አይደለም ማለት ነው። እነሱን እንደዚህ አድርጋለሁ እያሉ ለባስ ሌላ ጥፋት እያመጡ ከነቃሊብና እንዲሁም ከአባቱ ላይ ሌላ ጥፋትን እየሰሩ ይገኛሉ ማለት ነው። ዳኔና ቲና ማለት ነው። እና አሁን ላይ እጅግ በጣም እንግዲህ ቲና ይሄን ነገር ካደረገችው እውነት ካደረገችው፣ እጅግ በጣም ነው የሚያናድቱም። ያው ሽማግሌው እጅግ በጣም ጠንካራ ነው እና እሱ መኖር አለበት ብዬ አስባለሁ። ለድራ መውይብን ማለት ነው። ሌሎቹ ዝም ብለው ነው ማለት ይቻላል። እና እሳቸው ቢያንስ በጣም መኖር አለባቸው። እንደዚህ መሆን የለበትም። አሁን እንዳሰበችው ሊሳካላት አይችልም። በፊት ሽባ አድርጋ እንዳስቀመጠችው አሁንም ደግሞ ህይወቱ ልተቀጥፈው አይችልም መሆንም የለበትም። እንደው ብር የተቀበለው ራሱ ብሩን ተቀብሎ በዚው እልም የሚል ራሱ በጣም አሪፍ ነበረ። ባዶ እጇን ተቀር ነበር ራሱ አጨብጭባ ማለት ነው። በነገራችን ላይ የኔ ያሰቡት ነገር አንዳችም ነገር አልሳካ ብሎልኛል። እባክህን ተወኝ ዳኒ እያለች ነበረ ማለት ነው። እና ምን እንዳቀርሽ እና ምን ለማድረግ እንዳሰብሽ እስኪ ንገሪኝ ብሏት ነበር ማለት ነው። እና ያው ነግረው ነበር ግን፣ ብቻዋን ነገሮችን በሙሉ ብቻዋን እያደረገች ነው ያለችው ግን ሲያወጣጣት ነግረዋለች። እኔ ከመጀመሪያው የምጀምረው ከራሱ ከሰውየው ነው የምጀምረው እንጂ ልጁ ምንም ነገር እንደሌለው አውቃለሁኝ። ስለዚህ ከሱ ነው የሚጀምረው። አንቺ ለምንድነው ከመግደል መንፈስ የማትወጪው? ሁልጊዜ ስለ መግደል ነው እንዲህ የምታወሪው? እነሱ ምን አደረጉን? እኛ ኮነን ጥፋተኞች? እዚህ መጠን እንደ ሳይጣን የተቀመጠ ነው እያለ ሲነግራት ነበረ ማለት ነው። እና ዳኔ አንድና አንድ በነገራችን ላይ ከነሱ ገንዘብና እንዴት አድርጎ ማግኘት እንደሚችል ወይንም ደግሞ ያለፋትን ያለፋበትን ብር ለራሱ እንዴት ማድረግ እንደሚችል ነው ዋናው እንትኑ ማለት ነው፣ እንጂ እነሱን እንደዚህ ጉድቼ፣ እነሱን እንደዚህ አድርጌ፣ እኔ እንደዚህ ላገኝ የሚል ልጅ አይደለም ማለት ነው። እሷ ግን ቴና ግን አንድና አንድ ራሷን ማስደሰት ብቻ ነው ያለ ራሷ ምንም አይነት ሰው መስሎ አይታያትም ማለት ነው፣ ገንዘብም ለማግኘት እዚያ ቤትም ለመኖር ፍለፊቷ ያለውን ሰው ከማጥፋት ወደ ኋላ ይብን እንኳን አትልም ማለት ነው። እና ከዚህ በፊት እንኳን እንዴት እንደመረሽኝ እኮ አታስታውሽም እንደ እያለ ዳኔም ሲያስታውሳት ነበር። በነገራችን ላይ አሁን ላይ ይህ እሷ ክፉ ነገር እየሰራች ይብን ማለት ነው የቃሊብን አባት ለማስገደል ከላይ ከታች እያለች ስትባክን ማለት ነው። እንደገና አሁን እሷ አሟታል እየተባለ ይብን ትሁት ራሱ በጣም ምግብ እየሰራችላት እየተንከባከበችላት ምናምን ነገር ማለት ነው እና ትሁት ምግብ ስታመጣ ምናልባት እኮ ምግቡን መረዘው ሊሆን ይችላል ነው ያለችው ማለት ነው። ሌባ እናት ልጇን አታምንም እንደሚባለው ማለት ነው። ራሷ ተንኮለኛና ራሷ ሌባ ስለሆነች ሌሎችንም ማመናትችን። በነገራችን ላይ በራሱ የማያምን ሰው ማለት ነው የማይታመን ሰው ሰዎችንም ሊያምን አይችልም። ራሱ የሚታመን ከሆነ ሊያምን ይችላል ማለት ነው። በቃ አምኖ ሊሰጠው ይችላል አንድ ሰው ማለት ነው። እና ራሷ ስለማትታመን ሰውን ራሱ ምንም እያመነች አይደለም ማለት ነው። እና የቲና ጉዳይ በጣም በጣም በጣም ክፉ እንደሆነች ነው እንግዲህ የተረዳነው። በነገራችን ላይ በሽማግሌው ይብን አታበቃም ማለት ነው። አሁን ደግሞ ቀጣይ ኤደንን ለማጥፋት ነው የምትነሳው። ግን ደግሞ በእርግጠኝነት በእርግጠኝነት የሽማግሌውን ለማጥፋት ምንም አይሳካላትም ብዬ አስባለሁ። እንግዲህ ሁላችንም ያው ፓርቱን ማለት ነው ጓጉተን የምንጠብቅ ይሆናል። ዳኔም እንግዲህ ምን ሊያደርግ ይችላል ከዚህ በኋላ የሚለውን እንዲሁም ደግሞ ቢታወቅ፣ በነገራችን ላይ ስለአሁኑ ስላቀደችው እቅድ ቢታወቅባት ራሱ እየምሬን በቃ ቃሊብ ከአቅሙ በላይ ነው የሚሆንበት፣ በእርግጠኝነት ማለት ነው ትወጣለች ከቤቱ። ፈታችም አልፈታችም ተቀመጠችም አልተቀመጠችም አረገዘችም አላረገዘችም፣ በእርግጠኝነት ፍንቅላ አድርጎ ነው የሚያስወጣት። መሮታል። በቃ በጣም ነው እጅ እጅ ያለው ራሱ ቃሌም ማለት ነው። ሽማግሌውም እንደዚሁ ምርር ምርር ስልችት ነው ያላቸው ማለት ነው። ግን አይና አውጣዎች ደግሞ ሁለታቸው ማለት ነው፣ ምንም እየተነቀባቸው ምንም እያለባቸው ምንም አይመስላቸውም እናቴ በደንዳና ሆነው ተቀምጠዋል፣ አይናቸውን አፍጠው ማለት ነው። እንግዲህ እስኪ ቀጣይ ፓርት ሁላችንም አብረን የምንጠብቀው ይሆናል። ግን በነገራችን ላይ በጣም ደስ የሚል ድራማ ነው። ብዙ ሰው የለውም። ያ ማለት እንግዲህ በአምስት ወይንም ደግሞ በስድስት ሰው የሚሰራ ድራማ እጅግ በጣም ደስ የሚል ድራማ ነው። ውድ ቻና ላይ ተከታታዮች ቤተሰቦቼ በያላቸው በሰላማቸው በዝት ቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረ ተከታታዮች እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።